ሰላም ውድ ተመልካቾቼ፣ በይርዳው ላይ ተቀልዶ እጅግ ያሳቀኝን አንድ ቀንድ መልሼ ለይርዳው ነገርኩት። የእኔ ደማቅ ሰዎች ይቀጥላል። የእኔ ደማቅ ሰዎች ልጆች፣ ወተት ሲረጋ ቂቤ ይወጣዋል። ውሃ ሲረጋስ ምን ይወጣዋል? እኔ ቲቸር! እሺ፣ አንቺ ወባ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 በቅርብ ቀን ይጠብቁ። ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ኃላፊነት የተጠበቀ የግል ማህበር ስድስት ይርዳውና ባትሪ የታላቁ ሩሲያዊ ደራሲ የሚካኤል ለርመንቶቭ ብቸኛ ልቦለድ ውስጥ ደጋግሜ ያነበብኩት አንድ ገጸ ባሕሪ አለ። ፒቹሪን ይባላል። ፒቹሪን አካል ጉዳተኞችን አይወድም። ለብዙ ጊዜ መጽሐፍቶቻቸውን ባነበብኩ ቁጥር በፈሪያ እግዚአብሔሩ፣ በባህሉ፣ በሀገር ፍቅሩ ከማውቀው የሩሲያ ሕዝብ መካከል እንደ ፒቹሪን ያለ ጋጠወጥ ይፈጠራል ብዬ ለማመን እቸገር ነበር። እንኳን ሩሲያ እዚህ ኢትዮጵያ ውስጥም ያጋጥማል ብሎ የራሱን ትውስታ ያጫወተኝ ይርዳው ጤናው ነው። ወደዚህ አስገራሚ ትውስታው የገባ ነው እንደ ቀልድ ነው። አንድ ቀን እንደ ቀልድ ጠየቅሁት። ለመሆኑ ስላንተ የሚወሩ ቀልዶችን ሰምተህ ታውቃለህ? እሰማለሁ ብዙ ናቸው። እስቲ የምታስታውሰውን ንገርኝ። እሺ አለና ማሰብ ጀመረ። ወዲያውኑ ሊመጣለት አልቻለም። እሺ አንተ ትዝ እስኪልህ፣ እኔ የማስታውሰው ልንገርህ አልኩት። እሺ ንገርኝ አለኝ። ነገርኩት። ከዕለታት በአንድ ዕለት ነው በምን ምክንያት እንደሆነ ባልታወቀ ምክንያት ከቤት ወጣ። መብራት አልነበረም። መንገዱ ድቅድቅ ባለ ጨለማ ተውጧል። አንተ ብቻህን ነው የምትጓዘው። እርግጥ በእጅህ የበራ ባትሪ ይዘሃል። ባትሪህን ቦግ አድርገህ ስትራመድ ያየህ አንድ ሰው ይርዳው ይልሃል። አቤት ስትለው ምን ሊያደርግልህ ነው ደሞ ባትሪ አብርተ የምትጓዘው ብሎ ይጠይቀሃል። አንተም የአንተ ዐይነት ደንባራ እላዬ ላይ እንዳይወጣ ነዋ አልከው ተባለ አልኩት። ይርዳው ይህ ቀልድ አላሳቀውም ይልቁንም የቀልዱ መነሻ የሆነውን ትዝታውን ቀሰቀሰበትና እንዲህ አለኝ ይቺን ቀልድ ከእኔ ጋር አያይዘው ያወሯት አንድ ትውስታዬን መሠረት አድርገው ይሆናል የእኔዋም ትውስታ ከባትሪ ጋር የምትያያዝ እውነተኛ ገጠመኝ ነች አለኝ እስቲ ንገረኝ አልኩት በጉጉት ነገረኝ ይህን ሰው የማውቀው ድሮ ሰበታ አካባቢ ሲኖር ነው ይህ ሰው አይነ ስውሮችን እጅግ ይጠላል። አሁን ለምሳሌ መንገድ ላይ የሄደ ከፊት ለፊቱ አይነ ስውር ሲመጣ ካየ መንገድ እንደ መልቀቅ ባለበት ቆሞ፣ እዩት ሲጋጭ፣ እዩት ሲጋጭ ይላል። አይነ ስውሩ ቀና ብሎ ወደ ቆመ ፖል ሲጣደፈም በጉጉት የሚጠብቀው መገጨቱን ነው። ታጊ እኔን ምን እንደሚገርመኝ ታውቃለህ? ምንድን ነው አልኩት። የራሱ አባት አይነ ስውር መሆናቸው ነው። አንድ ቀን ማታ መንገድ ላይ ተገናኘን። ይርዳው አለኝ። አቤት አልኩት። ጨለማ እኮ ነው አለኝ። እና ምን ይሁን አልኩት። አይ ለአንተ ብዬ ነው፣ መሽቷል ባትሪ ዘብትሄድ አይሻልም ወይ ልልህ ነው አለኝ። እኔም ባትሪውንማ አባት ትናንተው ሰው አልመለሱልኝም አልኩት አለኝ። ይርዳው ጤናው አምባገነን መሪዎች ተመሳሳይ ባህሪ ያላቸው ከስሜታቸው በቀር ሁሉንም ነገር ይቆጣጠራሉ።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 ሰባት ተስፋዬ ካሳና ይርዳው ጤናው ተጫዋች ሰዎች የደስታ ምንጭ ናቸው፣ መድኃኒት ናቸው። በቤተ ለቅሶም በቤተ መዝናኛም በቤተ መንግሥትም ይፈለጋሉ፣ ይወደዳሉ፣ ያዝናናሉ፣ ድብርት ይገፋሉ። ግን ከተጫዋችም ተጫዋች አለ። በበኩሌ ሁለት አይነት ተጫዋቾችን አውቃለሁ። እነሱም ደካማ ተጫዋቾችና ጠንካራ ተጫዋቾች ናቸው። ደካማዎቹ ተጫዋቾች ጥቂት ሰው ለማዝናናት የአንድ ሰው ክብር ያዋርዳሉ። ለእነሱ ጨዋታ አንድ ሰው የመሥዋዕት በግ ይሆናል። በሌለበት ስሙን አንስተው የሰው መሳቂያ ያደርጉታል። ይህን ሲያደርጉ ከልካይ የላቸውም ሐሜትና ስም ማጥፋት ሂዩመር ቀላቅሎ ሲመጣ ነውር አይመስለንም፣ ጨዋታ እንጂ። ምክንያቱም መሳቅ እንፈልጋለን እንጂ ለሳቃችን የጥራት ደረጃ ብዙም አንጨነቅም። አባቶቻችን ጓደኛ ሲታማ ለኔ ብለ ስማ የምትለውን ዝነኛ ብሂላቸውን ትተውልን የሞቱት በእንደዚህ ያለ ሰዓት ትዝ እንድትለን መሆኑ ትዝ አይለንም። በበኩሌ ከሐሜትና ከነውር ጋር ሳቅ በተባለ ገንዳ ውስጥ ተቀላቅሎ መንቦጫረቅ አረቅ የማይፈልግ አንድ ሰው አውቃለሁ። እርሱም የዳኑ የአጥንት ሕክምና ባለቤት የሆነው ዶክተር ኤልያስ አህመድ ነው። በኤልያስ ፊት ሰው ማማትም ሐሜት ቀመስ ጨዋታዎችን ማሰማትም ዋጋ ያስከፍላል። አንድ ደካማ ተጫዋች የአንድ ሰው ክብር ሰውቶ ብዙዎችን ማሳቅ ሲጀምር ኤልያስ በጥድፍ ያስቆመውና የችን ጨዋታ ሰውየው ሲመጣ በፊቱ ትደግማታለህ ይለዋል። ተጫዋቹም ሰውየው ከመምጣቱ በፊት ራሱን ከዚያ ስፍራ ይሰውራል ማለት ነው። ከዶክተር ኤልያስ ጋር ከ20 ዓመት በላይ የሆነ ብዙ አስቂኝት ውስታዎች አሉኝ። አንድ ቀን ከጠንካራ ማንነቱ ጋር እያጣቀስኩ አጫውታችኋለሁ። እያነሱብን ተቸገርን፣ እንጂ የኔና የዶክተር ኤልያስ የእናንተም የምንጊዜ ምርጦች ጠንካራ ተጫዋቾች ናቸው። ጠንካሮቹ ሰው ለማዝናናት ሲሉ ሰውን እንደ በግ አያርዱም፣ አያዋርዱም። እንዲያውም እኛን የሚያስቁን ራሳቸውን የመሥዋዕት በግ አድርገው ነው። በራስ መቀለድ የትልቅ ስብዕና ምልክት እንደሆነም ጠንቅቀው ያውቃሉ። ምክንያቱም ጠንካሮች ናቸው። ከእነዚህ ዐይነት ጠንካራ ተጫዋቾች ግንባር ቀደሙ ተስፋዬ ካሳ ነው፣ ይርዳው ጤናውም ይከተለዋል። በቅድሚያ ተስፋዬን ላስታውሳችሁ። ተስፋዬ ሕዝብን እያሳቀ የድብርቱን ጨለማ የሚገፈው ሥራውን ከማይመጥን ጎስቋላ ኑሮ ውስጥ ሆኖ ነው። ያም ሆኖ በገዛ ኑሮ ላይ እየቀለደ ኑሮ የመረረውን ሰው በሳቅ ጦሽ ያደርገው ነበር። አንድ ቀን ተስፋዬ ካሳ እንዲህ አለ፦ የሆነ ዕለት ፎቶ ልነሳ ፈለግኩ። ፎቶ ቤት ሄድኩ። ወደ መነሻው ስቱዲዮ ገባሁ፣ ተቀመጥኩ። ፎቶዋን ሸዋ መጣች። ገና ከመግባቷ ካሜራውን ጧ አድርጋ ዐይኔ ላይ ብልጭ አደረገች። እኔም ደንግጬ አነሳሽኝ እንዴ አልኳት። አሁን አለችኝ። ምን ነው አልኳት እንዴት? ምን ነው? አለችኝ መልሳ። ከማንሳትሽ በፊት እንደ ደንቡ ትንሽ ፈገግ በል ምናምን አትይኝም እንዴ? ስላት ሳቅ ብላ አይ ተስፋዬ፣ ኑሮውን እያወቅኩት እንዴት ብዬ ፈገግ በል ልበልህ አለችኝ አለ ተስፋዬ። በሌላ ቀን ደግሞ ተስፋዬ እንዲህ አለ። አንድ ሆቴል ውስጥ ገባሁና ቁርስ ብትያዝዤ በመመገብ ላይ ነበርኩ። በተመስጦ እየተመገብኩ ሳለ አንዲት ሴት ትከሻይን ነካ አድርጋ አድናቂ ነኝ አለችኝ። እኔም ጎሽ በጠዋቱ አድናቂ ተገኘ ብዬ ደስ ብሎኝ በየትኛው ኮሜዲ ነው የምታደንቅኝ ብላት፣ የምን ኮሜዲ እኔ ያደነቅኩ በአጎራረስ ነው ደናርገ ነው የምጠቀልለው ጃል አለችኝ አለ ተስፋዬ። ተስፋዬ እንዲህ ነው በራሱ ይቀልድ እንደሆነ እንጂ ሰው ለማሳቅ ብሎ የሰውን ክብር አያዋርድም ውድ ባለቤቱ አርፋ ሐዘን ላይ በተቀመጠበት ወቅት ታምራት ደስታ ለቅሶ ሊደርስ በቤቱ ተገኝቶ ነበር። ሲመለስ ስለ ተስፋዬ ካሳ እየተደነቀ ነገረኝ። በባለቤቱ ሞት እጅግ አዝኜ ለአጽናናው ነበር የሄድኩት። እኔኑ አጽናንቶ መለሰኝ አለኝ። ምን ብሎ አጽናና አልኩት። አስቆኝ አለ ታምራት። ተስፋዬ ታምራትን በሳቅ የገደለው እንዲህ በማለት ነው። አንድ ቀን ልጆቼን ይዤ ሱፐር ማርኬት ገባው የእኔ ሐሳብ ከአምስትና ከአስር ብር የማይበልጡ ትናንሽ ብስኩቶችን ገዝቼ ደስ ስላሰኛቸው ነበር። እነሱ ግን ትልቅ አሻንጉሌት አይተው ቅር አሰኙኝ። ያቺ ትልቅ አሻንጉሌት ካልተገዛችልን አሉኝ። ዋጋውን ጠየቅኩ። ሁለት መቶ ብር ተባልኩ። ኪሴ ውስጥ ያለውም ሁለት መቶ ብር ብቻ ነው። አስበው፣ ለስንት ጉዳይ ከፋፍዬ ያስቀመጥኳት ሁለት መቶ ብር ነበረች። የሱፐርማርኬቱን አስተናጋጆች በየተራ ተመለከትኳቸው። የሁሉም አይኖች እኔ ላይ አርፈዋል። በአድናቆት እየተመለከቱኝ ነው። ተስፋዬ ካሳ መሆኔን አውቀዋል። አሁን አልገዛም ብል ይሄ ዝነኛ ኮሜዲያን ለልጆቹ እንኳ አሻንጉሊት መግዛት አይችልም ይሉኛል ብዬ ሰጋሁ። እና የግዴን ምን ተፍረቴን ሁለት መቶ ብሬን አውጥቼ ገዛ ሁላቸው ከዚያን ጊዜ ጀምሮ ታሜ ያችን አሻንጉሊት ከልጆቼ ነጥዬ አላያትም። ሥራውዬ እቤት በገባው ቁጥር ልጆቹን እንዴት ናቸው ብዬ ደህንነታቸውን ከጠየቁ በኋላ አሻንጉሊቷስ እላለሁ አለው። ተስፋዬ ካሳ በሰው ላይ ሳይሆን በራሱ ላይ እየቀለደ ትልቅነቱን ያስመሰከረ ሌላው ጀግና ይርዳው ጤናው ነው። አንድ ቀን እንዲህ አለኝ። በዚያን ጊዜ መኪና አልነበረኝም። ለኮንትራት ታክሲም ገና አልበቃሁም። በአጭሩ የሚኒባስ ታክሲዎች ደንበኛ ነበርኩ። አንድ ቀን ባዶ ሚኒባስ ውስጥ ገብቼ እስኪሞላ እጠብቃለሁ። ከርቀት የአንድ ለማኝ እንጉርጉሮ ይሰማኛል። በዜማ ይለምንና በመነባነብ ይቀጥላል። ድምፁ እየቀረበኝ ሲመጣ ተዘጋጀው፣ እጅን ወደ ኪሴ ሰደድኩ። ለለማኙ ልሰጠው የለየሁትን አንድ ብር እንደጨበጥኩ እኔ ካለውበት ሚኒባስ አጠገብ እስኪደርስ ጠበኩት። ለማኙ እኔ ከነበርኩበት ሚኒባስ ጋር ደረሰ። ዜማውን አንጎራጉሮ ከጨረሰ በኋላ እባካችሁ አይን ያላችሁ ተለመኖኝ ሲል አይኔን አይመለከትም ብዬ አንድ ብሬን ወደ ኪሴ መለስኩ፣ አለኝ ተጫዋቹ ይርዳው ጤናው። ሌላ ቀን ደግሞ ይርዳውን እንዲህ ጠየቅኩት። ዐይነ ስውራን ምን ዐይነት ሕልም እንደሚያዩ ማወቅ እፈልጋለሁ አልኩት። የራሱን ነግሮ እጅግ አስገረመኝ። በሚቀጥለው ፕሮግራሜ አጫውታችኋለሁ። እስከዚያው

ቻይና በእስያ አህጉር ውስጥ የምትገኝ ሀገር ነች። የቻይና ሰው ታታሪ ነው። የተሟላ እውቀትም ጥበብም አለው። ልስራ ብሎ ከተነሳ የማይችለው ነገር የለም። ይህ ህዝብ ለምን ቻይና እንደተባለ ያውቃሉ? ታሪኩ እንዲህ ነው። ሁሉን ስራ ከመቻሉ የተነሳ ያልቻሉ ሀገራት አዘውትረው ይጠሩታል እየደጋገሙም፣ አንተ ቻይ ህዝብ ሆይና አንተ ቻይና ቢሉት ስሙም ቻይና ሆኖ ቀረ። ቻይና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 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ ሶስተኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው ባይችሉ ተውሰው ያንብቡት።